ነገር መረዳት የሚችሉ ሰዎች ናቸው። እኔ ከዚህ በላይ ከአብርሽ ጋር ባልቀጥል ደስ ይለኛል። ነገሮችን ከማጣመም ይልቅ ኦኬ፣ ለኔ ይጠቅማል ወይስ ይጎዳል የሚለው ነገር። አንቺን የሚጎዳ አብርሃምን የሚጠቅም ነገር ብቻ አይደለም እያደረግኩ ያለው። ጋሽዬ ሄርሜላን ፊት ለፊት አግኝተዋት ከዚህ በኋላ ከልጁ ሕይወት እንድትወጣለት ጥብቅ የተባለ ማስጠንቀቂያን እንደሰጧት ሰምቻለሁኝ። ከዛ ባሻገር እንግዲህ በድጋሚ ዛሬም አብርሃምና ሄርሜላ ሆነው ሩታን እንዳገኟት ጭምር መረጃዎች ደርሰውኛል ማለት ነው ጋሽዬ አሁን ላይ ምንም አይነት አማራጭ ስለሌላቸው ልጅቷ በየትኛውም አይነት መንገድ አብርሃምን መልቀቅ ስላልቻለች እና ይሄ ልጅ ትዳሩን ለማትረፍ በሚያደርገው ሂደት ላይ ትልቅ የሆነ እንቅፋትና መሰናከል እየሆነች ስለሆነ የግድ ጋሽዬ በዚህ ጉዳይ ላይ እጃቸውን አስገብተው ሄርሜላን አግኝተው ለማናገር ከውሳኔ ላይ መድረሳቸውንና ጥብቅ የተባለ ማስጠንቀቂያ ጭምር በአብርሃም በኩል እንደላኩላት ሰምቻሉ ማለት ነው። ከዛ ባሻገር ደግሞ እንዳልኳችሁ እንግዲህ ሄርሜላና አብርሃም በመሆን እንግዲህ ሩታን በድጋሚ እንዳገኟት ሰምቻለሁ ማለት ነው። ብቻ በጣም ብዙ የተፈጠሩ ነገሮች አሉ። በነዚህ በደረሱ መረጃዎች ዙሪያ የተወሰኑ ቆይታዎችን ከኔ ጋር ታደርጋላችሁ ማለት ነው። ሰላም፣ እንዴት ናችሁ? ቤተሰቦች ደህና ናችሁ ወይ? አለን። እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ በአዲስ ቪዲዮ ተመልሼ ወደ እናንተ መጥቻለሁ ማለት ነው። መግቢያ ላይ እንዳልኳችሁ እንግዲህ ትላንትና የተፈጠሩት ነገሮች ማለት ነው። በተለይም በአብርሃም ቤተሰብ እንዲሁም በሩታ ቤተሰብ ዘንድ ከፍ ያለ ቅሬታን ማስነሳቱን ሰምቻለሁ ማለት ነው። እነሱም አብርሃምን ከአዲስ አበባ ድረስ አስጠርተው አምጥተው ነገሮችን ለማስተካከል እየሞከሩ ባለበት ሰዓት ላይ አብርሃም ሄርሜላን በራሱ መኪና ወደ ቡታጅራ ይዟት መጥቶ ሌላ ችግሮችን እየፈጠረ እንደሆነ የተረዱት የሁለቱም ቤተሰቦች በጣም በዚህ ነገር መቆጣታቸውንና ማዘናቸውን ጭምር ሰምቻለሁ ማለት ነው። በተለይ ከትላንትናው ሂደት በኋላ ጋሽዬም የሩታ ቤተሰቦችም ጭምር በዚህ ጉዳይ በአብርሃም ላይ በጣም እንዳዘኑበት ሰምቻለሁ። በነገራችን ላይ ቤተሰብ ብቻ ሳይሆን ማለት ነው ብዙ የአብርሽም የሩታም ተከታዮች በዚህ ጉዳይ በጣም እንዳዘኑበት ጭምር ነው የተረዳሁት ማለት ነው። ለዚህም ደግሞ ያው ቪዲዮ ከተለቀቀ በኋላ የተሰጡ ኮመንቶች በቂ ምስክር ናቸው ብዬ አስባለሁ ማለት ነው። ታዲያ እንግዲህ በዚህ ነገር እጅግኑ የተበሳጩት ጋሽዬ ሄርሜላን ፊት ለፊት አግኝተዋት ከዚህ በኋላ ከልጁ ጋር ያላትን ግንኙነት እንድታቆምና ይሄ ልጅ ትዳሩን ለማስተካከል እስከመጣ ድረስ ትኩረቱን ሩታና ሩታ ላይ ብቻ በማድረግ እቺ ልጅ ከህይወቱ በማሰጧት ነገሮችን እንዲያስተካከል ጭምር ለአብርሃም ጠንካር ያለ ማስጠንቀቂያን እንደሰጡት ሰምቻለሁ ማለት ነው። ይሄ ነገር ያው መደረግ ያለበትም ነገር ነው። እስከዛሬ ድረስ በነገራችን ላይ ጋሽዬ እዚህ ነገር ውስጥ በይበልጥ ጣልቃ መግባት ስለማይፈልጉና በራሱ አብርሃም ችግሮችን እንዲፈታ ብለው በጣም ብዙ ነፃነቶችን ሰጥቶታል። በነገራችን ላይ እዚህ ቡታጅራ ድረስም እንዲመጣ ካደረጉ በኋላ እዚህ ነገር ላይ ብዙም ሲጫኑት ወይም ጉዳዩ ላይ እንትን እጃቸውን አስገብተው አልተመለከት ይሄ ነገር ለአብርሃም ነፃነት ሰጥተውት እሳቸው በሌሉበት ችግሩን በራሱ ከሩታ ጋር ተነጋግሮ እንዲፈታ ከማድረግ አንጻር እንጂ እነሱ መግባት እንዳለባቸውና ይህን ችግር አንድ ላይ ሆነው መፍታት እንዳለባቸው ሳይገባቸው ቀርቶ እንዳልሆነ አቃለሁኝ። ታዲያ አብርሃምም በዚህ መልኩ በጣም ጥሩ እየሄደ ነበረ። አሪፍ አሪፍ ነገሮችን ለማድረግ እየሞከረ ነበረ። ግን ትላንትና፣ እንግዲህ እንደለመደው ማለት ነው፣ እዛ አዲስ አበባ ላይ እንደሚያደርገው ሁል ጊዜ ሄርሜላን ይዞ መጥቶ ነገሩን አብኳከው። በጣም ነው የተብኳከው። ከትላንትና በኋላ በነገራችን ላይ በጣም ብዙ ልቡ እየተመለሰ ያለ ሰው አዝኗል። ከሩታ ጀምሮ ማለት ነው፣ ከሩታ ጀምሮ የሩታ ቤተሰቦች እራሱ የአብርሃም ቤተሰቦች ጭምር ትላንትና በተፈጠረው ነገር በጣም ነው ያዘኑት። እኔ ትላንትና ለተፈጠረው ነገር በቂ የሆነ ማብራሪያ ሰጥቻለሁ። በነገራችሁ ላይ አይታችሁ ከሆነና እቺ ልጅ ሆም ብላ አብርሃምና ሩታን የምታቀራረብ እየመሰለች የማራራቅ እንትን ነው የያዘችው፣ ወይም የማጣላት እንትን የያዘችው። እና ትላንትናም ያንን ነገር በደንብ ስተገብረው ነበረ። አይ እንደዚህ መቀራረብ አለባቸው እነዚህ ልጆች። እኮ አንቺ ባትያቸውም ጭምር እየተቀራረቡ ነው፣ ያለባቸውን ችግር ለመፍታት እየሞከሩ ነው፣ እየተሳሳቁ አንድ ላይ መጮት ጀምሯል፣ አንድ ላይ ብዙ ነገሮችን ማድረግ ጀምሯል። እና ያንቺ መቶ ተቀራረቡ ማለት አያስፈልጋቸውም እነዚህ ልጆች ረጅም ጊዜ ማለት ነው። ረጅም ጊዜ በጣም ብዙ ነገሮችን አብረው ሲያሳልፉ የቆዩ ልጆች ናቸውና አንቺ መተሽ ተቀራረቡ፣ ፕሊስ፣ ምናም ምናም የምትያቸው አይነት ሰው አይደሉም። እና በደንብ የተቀራረቡ ነበረ ደስ የሚሉ ጊዜያቶችን በእነዚህ ሁለት ሶስት ቀናቶች ውስጥ እያሳለፉ ነበረ። ግን አንቺ መተሽ ምናደረግሽ ነገሩን በሙሉ አቦካሹ። የተፈጠረውን ነገር ሁላችንም አይተናታል። እቅድሽም አላማሽም ይሄ ነበረ ሆም ብለሽ አብርሃምን ታሞኟለሽ። ያው እሱ እንግዲህ አንቺ መሳሪያ ሆኗል። ሌላ ምንም ማለት አይቻልም። በደንብ መሳሪያሽ ሆኗል። እንዴት እሱን መጠቀም እንዳለብሽ፣ እንዴት እሱን ማሳመን እንዳለብሽ በደንብ ስለምታቂ እያጃጃልሽ ከሩታ ጋር ተገናኝተን እኮ ብናሳምናትስ እኔ አሁን ጀስት እንደ ጓደኛ ምናምን አብሬክ እንደሆን ብናሳምናትስ ብለሽ ነው ትላንትና አምሹር ይዘሽ የመጣሽው የተጠቀምሽበትም ወይ ያ ነገር ነበረ። ግን በዛ ሁሉ ውስጥ አብርሃም ሳይባንን ሩታን የማበሳጨት ትልቅ የሆነ ተልእኮ ነበር ይዘሽ የመጣሽው። እንግዲህ ተሳክቶልሻል። ሩታን አበሳጭተሽ ከአብርሃምም ጋር እንደ አዲስ ትንሽ ሊጀመር የነበረውን ነገር ሙሉ በሙሉ ፉርሽ አድርገሽ እነዚህ ልጆች ሊያይተሻቸዋልና በጣም ነው እኔ በበኩል ያዘንኩት ማለት ነው። እኔ እዚህ ነገር ውስጥ ተጠያቂ ማድረግ የምፈልገው አብርሃምን ነው። መችኖ አይነህን ገልጠህ ነገሮችን ለመመልከት የምትሞክረው እች ልጅ የሄድችበት ያለችው መንገድ እያደረገች ያለችውን ነገር ለምንድን ነው ለመየጥ የማትሞክረው ነው። አንተም እነሷ ፍቅር አይነህን እያወረ ነው ያ ካልሆነ ግን እሷ እያደረገች ያለችው ነገር በደንብ በግልጽ የሚታይ ነገር ነውና፣ ይህንን ነገር በደንብ መለየት እየቻልክ ራስን መጠንቀቅ እየቻልክ ለምንድን ነው ራስን አጋልጠ የምትሰጠው? አንተ ራስን አጋልጠ ከመስጠት አልፎ ደግሞ ማለት ነው ሩታን እየደወልክ እየጠራ ለዚሽ ልጅ አሳልፈ እየሰጠ እማይሆኑ ነገሮች እንዲፈጠሩ እያደረክ ነውና ይሄ በጣም ትልቁ ድክመት ነው። እኔ ተናግሬያለሁኝ እቺ ልጅ ልተውሽ በቃ ልተዋት ብለህ ማለት ነው። ልተዋት ብለህ ወደ ሩታ መመለስ ፈልገህ በንጹህ ልብ ነገሮችን ለማስተካከል ብትሞክር፣ በጣም ብዙ ነገሮችን እያደረገች የእናንተን ህይወት የማበላሸት ትልቅ እቅድ ያላት ልጅ ናት እና በቀላሉ ከህይወት ልትወጣ አትችልም አንተ። ይሄ ሁሉ ነገር መኖሩን እያወቅህ እንኳን ማለት ነው መጠንቀቅ አልቻልክም። ይባስም አልፎ ራስንም አሳልፈ እየሰጠ ነው ሩታንም ጭምር አሳልፈ እየሰጠ ነው እና በጣም በብዙ መንገዶች እየተጠቀመችብ ነው። ይሄንን ነገር ልታቆም ይገባል። በቃ ኔ ልምችለው ነገር ይሄ ነው ማለት ነው ራስን ነገሮችን እያመቻቸ እንትን የምትለው ራስን ሩታን የምታበሳጭበትን ድል እየከፈትክ ያለው የተወሰነ ሊስተካከሉ የሚሞክሩ በሮችንም እድሎችንም እየዘጋ ያለው ራስ ነው እና ይሄ ነገር ደግሞ ከአንተ አልፎ እንግዲህ በጣም ብዙ ሰዎችን እያበሳጭ ነው። ትላንትና እንደተመለከት ነው ሩታን አበሳጭቶ አልፏል። ከዛም አልፎ ደግሞ እንግዲህ የሩታ ቤተሰቦች ነ ጋሽዬ በጣም ነው ያዘኑብህ። የምሬን ነው የምልህ፣ እኔ በጣም እድለኛ ሰው ነው የምልህ ምክንያቱም በተደጋጋሚ እድሎች ይሰጥሃል፣ በተደጋጋሚ ነገሮችን የምታስተካክልበት በሮች ይከፈቱልሃል። እና ይሄ የተከፈተ ለበር አንድ ነው። ምክንያቱም እቺ ልጅ ወስናለች፣ አለ የፍቺ ፕሮሰስ ሁሉ ጀምራ እስከ ፍርድ ቤት ጉዳዩን ይዛ ሄዳለች። እና ይሄ ሁሉ ነገር ቀርቶ እች ልጅ አሳምነውል ልቧን እንድትከፍት በድጋሚ ይሄ የተሰበረው እንትኗ እንዲመለስ አድርገው አስተካክለውል? አንተ ግን በድጋሚ ታጥቦ ጭቃ የሆንክ እያስቸገርክ ስለሆነ፣ እኔ እንጃ እኔ በምን አይነት መንገድ ልትታረም እንደምችል አላቅም። ብቻ ግን ዛሬ የሰማችሁን መረጃዎች ለእናንተ ላድርስ፣ ማለት ያለብኝን ነገር ስላልኩኝ ማለት ነው። እንዳልኳቸው እንግዲህ ጋሽዬ ሄርሜላን በቃ ያላችሁ አማራጭም ይሄ ነው። እኔ ጋሽዬ ላይም መፍረድ አልችልም። ሄርሜላን ፊት ለፊት አግኝተው ማስጠንቀቂያ ሊሰጧት መሆኑን ሰምቻለሁኝ ማለት ነው። ለአብርሃም ቀጠን ያለ ትዕዛዝ ጭምር እንዳስተላለፉለትም ሰምቻለሁኝ። ሄርሜላን ሄርሜላን በፊት ለፊት ማግኘት እንደሚፈልጉ ጭምር መናገራቸውን ሰምቻለሁኝ ማለት ነው። ከዛ ውጪ ደግሞ ሌላ የሰማሁት መረጃ ምንድን ነው? በድጋሚ ዛሬም አብርሃም እና ሄርሜላ ሆነው ሩታን እንዳገኟት ሰምቻለሁኝ ማለት ነው። ይሄው እኔ እስካሁን ድረስ ብዙ ነገር ብያለሁኝ ግን ተደጋጋሚ የሆኑ ጥፋቶችን አሁንም እየደገመ ነው። አሁንም ሩታን አጋልጦ ለመስጠት እየሞከረን ያለውና መገናኘታቸውን ሰምቻለውኝ ያለውን ነገር ደግሞ እንግዲህ ምሽት ላይ ምን አሉ፣ ምን አይነት አዲስ ነገሮችን ያሰሙን ይሁን። እውነትም እቺ ልጅ ተሳክቶላት ሙሉ በሙሉ ገመዳቸውን ትበጥሱን የምለውን ቪዲዮቸውን ከለቀቁ በኋላ ለማየት እንሞከራለን። የደረሱ መረጃዎች እነዚህ ናቸው ማለት ነው። እንግዲህ እኔ አሁንም ቢሆን አብርሃም በጣም ራስን እንትን ማለት አለብህ። በቃ ራስን አጋልጠ ከመስጠት አልፈ ሩታን አሳልፈ እየሰጠ ነው። ቤተሰቦችን አሳልፈ እየሰጠ ነው። የባለቤትን የሩታን ቤተሰቦች ጭምር አሳልፈ እየሰጠ ነው እና አይንህን ገልጠ ነገሮችን ለማየት ሞክር ማለት ፈልጋለሁ ማለት ነው። ጀስት እንግዲህ ዛሬ ቤተሰብ የሰማቸው መረጃዎች እነዚህን ይመስላሉ። ምሽት ላይ ደግሞ ቪዲዮዎች ሲለቀቁ በደንብ ሀሳባችንን ለመስጠት እንሞክራለን ማለት ነው። ወዳችኋለሁ። ምሽት ላይ እንገናኝ።